የፋኖ ታጣቂዎች ግድያ የሰሞኑ የፋኖና የመንግስት ኃይሎች ጦርነት የአማራን ክልል እያመሰው ይገኛል አስደንጋጭ የሆነ የሟቾች ቁጥርም እየተመዘገበ ነው ከሰሞኑ በሰሜን ወሎ ዞን የተፈጸመው የድሮን ጥቃት አስደንጋጭ ክስተትን ይዞ ብቅ ብሏል ኢትዮጵያ ወደ ዳግም ጦርነት እየተንደረደረች ነው የጦርነት ደመናው በየዕለቱ እየተገፈፈ ይፋ እየሆነ ይገኛል ከፍተኛ የፖለቲካ ሴራ እየተሴረ ነው በትግራይ ህዝብ ላይ ጥቃት መሰንዘሩ በርካቶችን አስደንግጧል እኚን መረጃዎች በዝርዝር እንመለከታለን። በሌላኛው ጉዳያችን ደግሞ በሱዳን ያጋጠመው የጎርፍ መጥለቅለቅ ለኢትዮጵያ ከፍተኛ ስጋት ሆኗል። እኚን መረጃዎች በዝርዝር እሳታችን በስፋት የምናስደምጣችሁ ይሆናል።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 ከሰሞኑ በሰሜን ወሎ ዞን የተፈጸመውን የድሮን ጥቃት አስመልክቶ ምን ተባለን? በባለፈው ሳምንት በመንግስት የጸጥታ ኃይሎችና በፋኖ አባላት መካከል በሰሜን ወሎ ዞን የተለያዩ አካባቢዎች ውጊያዎች ተካሂደዋል። በዚህ ውጊያ የፋኖ ኃይሎች የቡድን መሳሪያዎችን የከባድ መሳሪያዎችን ና ተተኳሾችን እንዲሁም የመከላከያ ሰራዊት አባላትን እንደማረኩ በማህበራዊ ሚዲያ ሲናገሩም ተደምጠዋል። ይህንን ተከትሎ መስከረም 17 ቀን 2018 ዓ ም የዞኑ ዋና ከተማ ከሆነችው ወልዲያ 20 ኪሎ ሜትር ርቃ በምትገኘው ሳንቃ ከተማ በተፈጸመው የድሮን ጥቃት ንጹሐን ዜጎች መገደላቸውን ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲ በወጣው መግለጫ ላይ ማስታወቁን አስታውቀናቸዋል። እናት ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት የአፓ ፣ አንድ ኢትዮጵያ ዴሞክራሲያዊ ፓርቲ እና አማራጊዮን ንቅናቄ የተሰኙ አምስት ተቃዋሚ ፓርቲዎች ቅንጅት ስለ ድሮን ጥቃቱ የተናገረው መስከረም 19 ቀን 2018 ዓ.ም መንግስታዊ ሽብር በአዲሱ ዓመት ሊገታ ይገባል በሚል ርዕስ ባወጣው መግለጫ ነው። በዚህ መግለጫ ላይ የድሮን ጥቃቱ በሳንቃ ከተማ በሚገኝ የጤና ጣቢያ መፈጸሙን አመላክተዋል። ከቀኑ ስድስት ሰዓት ተፈጽሟል በተባለው ጥቃትም በጤና ጣቢያው ቤተሰብ ሲያስታምሙ የነበሩ ሶስት ሰዎች መገደላቸውን ቅንጅቶ አስታውቋል። አንድ የጤና ጣቢያው የጽዳት ሰራተኛ፣ ሶስት የሕክምና ባለሙያዎች እንዲሁም ደግሞ የስድስት ዓመት ህፃን በድሮን ጥቃት የአካል ጉዳት እንደደረሰባቸው መግለጫው ላይ ሰፍሯል። በተመሳሳይ መልኩ ቢቢሲ በጉዳዩ ላይ በሰራው ዘገባ አራት ነጹሃን ዜጎች መገደላቸውን ገልጿል። ከሟቾች ውስጥም በጤና ጣቢያው የነበረች ነፍሰ ጡርናት እንደምትገኝ በት አስታውቋል። በእለቱ በማዋለጃ ክፍል ውስጥ የነበረችው ነፍሰ ጡር እየወለደች ያለ በድሮን ጥቃት ሳቢያ ህይወቷ እንዳለፈ የአይንማኞችን በመጥቀስም ዘግቧል። ሶስቱ ሟቾች ደግሞ ልጆቻቸውን ሲያስታምሙ የነበሩ ወላጆች መሆናቸውም ተገልጿል። የአካል ጉዳት የደረሰባቸው ዜጎች ደግሞ የስድስት ዓመት ህጻንን ጨምሮ ከአስር በላይ ሰዎች እንደሆኑ ያስረዳል። ሌላው ቢቢሲ በዘገባ ያስታወቀው በወልዲያ ከተማ ዙሪያ በነበረው ውጊያ የቆሰሉ የፋኖ ኃይሎች በጤና ጣቢያው ህክምና ሲደረግላቸው እንደነበረም ነው። በመንግስት የተወሰደው የድሮን ጥቃት ሪሃብ ህክምና ላይ የነበሩትን የፋኖ ኃይሎች ኢላማ ያደረገ ሊሆን ይችላል የሚል ግምትም እንዳላቸው የጤና ጣቢያው ባልደረባዎችና ነዋሪዎችም ተናግረዋል። ጉባላፍቶ ወረዳ በሚገኝ የጤና ተቋም ላይ ደርሷል በተባለው የድሮን ጥቃት ስድስት ይሆናሉ ተብለው የተገመቱ የፋኖ ታጣቂዎች እንደተገደሉ ና ቀብራቸውን በአካባቢው እንደተፈጸመም ተጠቁሟል። ሀራ መሬት በሚል ስም በአፋር ክልል የሚንቀሳቀሰው ከህወሓት ታጣቂዎች ተገንጥሎ የወጣው ታጣቂ ቡድን በትግራይ ላይ ጥቃት ለመፈጸም ሲሞክር ከአካባቢው የአፋር ህዝብ ጋር ግጭት መፈጠሩን ተከትሎ የትግራይ ጊዜ አስተዳደር ድርጊቱን በጽኑ አወገዝም። አስተዳደሩ መስከረም 21 ቀን 2018 ዓ ም ባወጣው መግለጫ ታጣቂ ቡድኑ በአፋር ህዝብ ላይ የከፈተው ተኩስ በምንም አይነት ሁኔታ ተቀባይነት የሌለው ና የትግራይና የአፋር ህዝቦችን ወንድማማችነት የሚጎዳ ነው ብሏል። በመግለጫው እንደተዘረዘረውም ሀራ መሬት የተሰኘው ታጣቂ ቡድን በአፋር ክልል በኩል አልፎ በትግራይ ላይ ጥቃት ለመፈጸም በበረሃሌ መስመር ወደ ኮነባ ለመሻገር ሞክሯል በዚህ ወቅትም የአካባቢው የአፋር ህዝብ በዚህ በኩል አልፋቸው በወንድማችን የትግራይ ህዝብ ላይ ጥቃት እንድትፈጽም አንፈቅድም በማለት ታጣቂዎቹን ተቃውመዋል ይህንን ተከትሎም ታጣቂ ቡድኑ በአፋር ነዋሪዎች ላይ ተኩስ በመክፈትም ግጭትና እውቀትም መቀስቀሱን መግለጫውም አስታውቋል የጊዜ አስተዳደሩ የአፋር ህዝብ በተለይም የበረሃሌ እና የኮነባ ነዋሪዎች የሁለቱን ህዝቦች ወንድማማችነት ለመጠበቅ ላሳዩት ኃላፊነት የተሞላበት ጽኑ የሰላም አቋም ያለውን ከፍተኛ አድናቆትና ክብር ገልጿል። በውስጣችን በተፈጠረው ችግር ምክንያት የደረሰባቸውን ጉዳትና እውቀት እንገነዘባለን ሲልም ለአፋር ህዝብ ያለውን ሀዘኔታም ገልጿል። ጊዜያዊ አስተዳደሩ ለታጣቂ ቡድኑ የትግራይ ችግር መፈታት ያለበት በትግራይ ልጆች ነው ያለው፣ አስተዳደሩ ልዩነቶቻችንን በጠመንጃ አፈሙዝ እንፈታለን በሚል ለሚንቀሳቀሱ ወገኖች መንገዳቸው ስህተት መሆኑን ገልጾ ወደ ሰላማዊ የውይይት አማራጭ እንዲመለሱ ዳግም ጥሪን አቅርቧል። ለፌዴራልና ለአፋር ክልል መንግስት ባደረገው ጥሪም ችግሩ ከዚህ በላይ ሳይ እና ተጨማሪ ጉዳት ሳያስከትልም በሰላማዊ መንገድ እንዲፈታ የሚቻለውን ሁሉ ጥረት እንደሚያደርጉም አሳስቧል። በመጨረሻም አስተዳደሩ የሁለቱንም ህዝቦች ሰላም ለማጠናከር የትግራይን የውስጥ ችግር በውይይት ለመፍታት የሚደረገውን ጥረት አጠናክረው እንደሚቀጥልም አስታውቋል። በሱዳን ያጋጠመውን የጎርፍ መጥለቅለቅ ተከትሎ የሱዳንና የግብጽ የውሃ ባለሙያዎች በህዳሴ ግድብ ላይ የተለያዩ አስቴቶችን እየሰጡ ይገኛሉ። በሱዳን በሚገኙ አምስት ግዛቶች ከአባይ ውሃ ጋር በተያያዘ የአስቸኳይ ጊዜ አዋጅ መውጣቱም ተዘግቧል። በሱዳን ግብርናና መስኖ ሚኒስቴር ስር የሚገኘው የአባይ ውሃ ጉዳዮች አስተዳደር በበኩሉም በአባይ ወንዝ ዳርቻ ላይ የሚገኙ በሙሉ ንብረቶቻቸውን እናም ህይወታቸውን ለመጠበቅ አስፈላጊውን እርምጃ እንዲወስዱ ማሳሰቢያን ሰጥቷል። የወንዙ ውሃ ፍሰት በሳምንቱ መጨረሻ ቀናት እየጨመረ እንደሚሄድም አስጠንቅቋል። አስተዳደሩ ባወጣው መግለጫ የጥቁር አባይ ወንዝ ውሃ ፍሰትም በየቀኑ ወደ 699 ሚሊዮን ኪቢክ ሜትር ከፍ እንደሚልም ያስታወቀ ሲሆን በተመሳሳይ በሀገሪቱ ውስጥ የሚገኙ ግድቦች የሚለቁትን ውሃ መጠን እንደሚጨምሩ አስረድተዋል። ተጠቅሷል። ይህ ደግሞ በካርቱም፣ ሸዲ፣ አጥባራ፣ በርበር፣ ጀበል አወሊያ አካባቢዎችም የጎርፍ መጥለቅለቅን እንደሚያስከትል ገልጾ የችግሩ ተጠያቂ የሚሆኑት ብሉናይል፣ ሴናር፣ አልገዚራ፣ ካርቱም፣ ብሉናይልና ዋይት ናይል ግዛቶች መሆናቸውንም አስታውቋል። ሀራ መሬት በሚል ስም በአፋር ክልል የሚንቀሳቀሰው ከህወሓት ታጣቂዎች ተገንጥሎ የወጣው ታጣቂ ቡድን በትግራይ ላይ ጥቃት ለመፈጸም ሲሞክር ከአካባቢው የአፋር ህዝብ ጋር ግጭት መፈጠሩን ተከትሎ የትግራይ ጊዜ አስተዳደር ድርጊቱን በጽኑ አውገዝም። አስተዳደሩ መስከረም 21 ቀን 2018 2018 ዓመተ ምህረት ባወጣው መግለጫ ታጣቂ ቡድኑ በአፋር ህዝብ ላይ የከፈተው ተኩስ በምንም አይነት ሁኔታ ተቀባይነት የሌለውና የትግራይና የአፋር ህዝቦችን ወንድማማችነት የሚጎዳ ነው ብሏል። በመግለጫው እንደተዘረዘረውም ሀራ መሬት የተሰኘው ታጣቂ ቡድን በአፋር ክልል በኩል አልፎ በትግራይ ላይ ጥቃት ለመፈጸም በበረሃሌ መስመር ወደ ኮነባ ለመሻገር ሞክሯል። በዚህ ወቅትም የአካባቢው የአፋር ህዝብ በዚህ በኩል አልፋቸው በወንድማችን የትግራይ ህዝብ ላይ ጥቃት እንድትፈጽማን አንፈቅድም በማለት ታጣቂዎቹን ተቃውመዋል። ይህን ተከትሎም ታታ ታዋቂ ቡድኑ በአፋር ነዋሪዎች ላይ ተኩስ በመክፈትም ግጭትና እውቀትም መቀስቀሱን መግለጫውም አስታውቋል። የጊዜ አስተዳደሩ የአፋር ህዝብ በተለይም የበረሃሌ እና የኮነባ ነዋሪዎች የሁለቱን ህዝቦች ወንድማማችነት ለመጠበቅ ላሳዩት ኃላፊነት የተሞላበትና ጽኑ የሰላም አቋም ያለውን ከፍተኛ አድናቆትና ክብር ገልጿል። በውስጣችን በተፈጠረው ችግር ምክንያት የደረሰባችሁን ጉዳትና እውቀት እንገነዘባለን ሲልም ለአፋር ህዝብ ያለውን ሀዘኔታም ገልጿል። ጊዜያዊ አስተዳደሩ ለታጣቂ ቡድኑ የትግራይ ችግር መፈታት ያለበት በትግራይ ልጆች ነው ያለው አስተዳደሩ ሲወዳደሩ ልዩነቶቻችንን በጠመንጃ አፈሙዝ እንፈታለን በሚል ለሚንቀሳቀሱ ወገኖች መንገዳቸው ስህተት መሆኑን ገልጾ ወደ ሰላማዊ የውይይት አማራጭ እንዲመለሱ ዳግም ጥሪን አቅርበዋል። ለፌዴራልና ለአፋር ክልል መንግሥት ባደረገው ጥሪም ችግሩ ከዚህ በላይ ሳይሰፋና ተጨማሪ ጉዳት ሳያስከትልም በሰላማዊ መንገድ እንዲፈታ የሚቻለውን ሁሉ ጥረት እንደሚያደርጉም አሳስቧል። በመጨረሻም አስተዳደሩ የሁለቱንም ህዝቦች ሰላም ለማጠናከር የትግራይን የውስጥ ችግር በውይይት ለመፍታት የሚደረገውን ጥረት አጠናክረው እንደሚቀጥልም አስታውቋል። ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።